ሚፈልጌ መሰለኝ የመጣሁት አይደል እንዴ ለምን ታስጠነቁኝ ነው ምን ለምን መጣሁ ለምን መጣሁ

ስማ በቃ አትናገሯት። ምን ማለት ነው አትናገሯት? በቃ ለምንድን ነው አትንኪ? አትንኪ፣ ውይ በቃ፣ ልጅ አልፈልግም በቃ። አትንኪ። ልጆችን አትፈልግም? ልጆችን እፈልጋለሁ እኔ። ምን ማለት ነው ሲጀመር? እዚህ ስትመጣ ተጠንቀቅ አላልኩም? ቆይ ተይኝ፣ በቃ እሺ። ልጅ አልፈልግም ከዚህ በኋላ እኔ ልጆች እንፈልጋለሁ። ምን አይነት ሰው ነው? በጣም ባለጌ ሰው ነው። የሰው ትዳር የምታበላሽው ለካንተ። ሆን ብለን እዚህ ላይ ተመጣሁ። አሲራክ እንደዚህ አድርጋችሁ አይቀርም። ሙቢ አንቺ በተለይ አይቀርም። ታያለሽ፣ ዋጋ ትከፍያለሽ። ወይ ከኔ ጋር ናሽ እኔ ላልነግር ፈልጋለሁ ታይ ምንድን ነው አንተ ልጆችን አፈልጋ? እኔ ምን ይሁንክ ነው? እኔ እንደዚህ እየደከም ካለሁት ለምን ነው? እህ? ንገረኝ ለምን እየደከም ካለሁት? ለምድን ነው እየለፋሁ ያለሁት ነው? ልጆችን እያሳየሁ ያለሁት ነው? እንደዚህ እንድታረገኝ ነው? ስሙ እንደዚህ እንድታረገኝ ነው? ነገርኛ አይደለም።

ሰማክ በጣም ነው የሚቆጨኝ። እናው አውልቅ፣ ለኔ ስትል አውልቅ፣ እሺ እነ ልጆች ስትል አውልቀው። ስማ አውልቀው፣ ይሄንን ነገር አውልቀው። በቃ ለምንድን ነው የማትረዳኝ? መውለቅ አልችልም። እኛን አትፈልገን ከሆነ እንሂድ። ቆይ እናንተ ጋር ነው የምሄደው። ምን ማለት ነው? ከእናንተ ጋር ነው የምሄደው ማለት እኛን አትፈልገንም? ቆይ ልጆቼ ልጆቼ የምትለው ውሸትም ነው ማለት ነው? ውሸትም ነው በጣም ውሸታ ነበር። በቃ በጣም ውሸቷ ዝ አይነ ልጅን ለማየት ስትል ነው እንደዚያ ስትስክ የነበረው። እሺ ያልከኝ ለእዛ እንደዛ ለማድረግ ነው። ምን አይነት ሰውዬ ነግ። በጣም ነው እ እንደዚህ ሆነ። ከዚህ በኋላ ድጋሜ መቼም አታገኝኝም። መቼም ማለት ነው መጨረሻ

እኔን እነሱ ፊት አሳፍሮኛል፣ ነው ምን ያደረኩኝ? እኔ በጣም ለምታሳዝነው በጣም ማለት ነው፣ ግን ከዚህ በኋላ ማለት ነው ልጅ ልጅ ብለ እንዳትመጣ ሁለተኛው። ማለት ነው ናኦሚ ቁጭ ያለ ይሄ ነገር አንተን ለማስደሰት እንደዚህ እየጣረች አንተ እንደዚህ ትሆናለህ። ይቆጫል ነው ማለት ነው ይቆጫል። እናንተ ደግሞ ዋጋ ትከፍላላችሁ። እኛን በቃችሁ አለን፣ ታያላችሁ ሁለታችሁም

ይሄ ምንም አይጠቅማችሁም። የጊዜ ጉዳይ ነው። ሙቢ ታያለች ሁሉንም ነገር። እናያለን። ችግር የለውም። እናያለን። ትንሽ ጊዜ ነው፣ ከአንቺ ጋር አሳይሻለሁ። አንቺ ደግሞ ትንሽ ጊዜ ነው። ልንገር የልጅ መልክ አይን ላይ አይምሮ ላይ እየተመላለሰ ታለቅስ ታነባት አለ ነው

ትሄዳለህ ከእነሱ ጋር እኛን ለማስደሰት ሞ ተረዳት፣ እንጂ ተረዳ ተረድቼ፣ መሰለኝ ለ ከዚህ በላይ ምን ታድርግልህ ነው እንዴ? ነው ትዳር ብዙ የሚፈልገው ሰዎች እኮ አሉ ናሂ፣ ያንተ ልብ እንደዚህ አይደለም። ያንተ ልብ እንደዚህ አይደለም ነው ወደ ራስህ ተመለስ ናሂ። ይሄ ቤት ነው ናሂ፣ ልጅ አለክ፣ ሚስት አለክ። ናሂ ወደ ያ መልካም ያለ ሰው አሳቢዎቹ ነው። ምን ነው ፈልገው ነው? እሺ ይህን ነው ምን አላውቀውም። ሰምተኸኛል አይደለ? ወንድሜ ማስተዋል የት ገባ? የት ሄደ ማስተዋል? ናይ ወደ ራስ ተመለስ በቃ ነው ነው። ምንድን ነው የሚሻለህ? ተሰቃየች እኮ ናይ፣ እግዚአብሔርን ተሰቃየች። ማን አላት? እሺ

አንቺ በምን ዳሽ ነው ከሱ ጋር የምትታገዩ? በምን ዳሽ ስፈራው የኖርኩት ቢመጣብኝ ድንገት ቢመጣብኝ ድንገት ያልከኝን በማመን ከህመም የስድን ከህመም የስድ ውብዬ ነገሮች ይስተካከላሉ ውብዬ ነገሮች ይስተካከላሉ። ውብዬ የማያልፍ ነገር የለም፣ ሁሉም ነገር ያልፋል። ውብዬ

ከአሁን በኋላ አታለቅሽም፣ ነው የምልሽ። ስማ፣ አታለቅስም እሺ። ሰማ አይደለ? ከአሁን በኋላ አንቺ እሺ። እነሱን እናጠፋቸዋለን። ለማን ብለሽ ነው? ለእነዚያ ብለሽ ነው? በሂደት ነገሮችን እንመልሳቸዋለን ቀስ ብለን። ራስሽን አረጋጊ፣ ራስሽን አረጋጊ። ሁሉም የሰራውን የእጁን ይከፍላታል። እኔም ኩት ሁላችንም ከጎንሽ ነን። መቼም መቼም አንተውሽ እሱ ወደ ልብ ይመለሳል። አሁን እራስሽን አረጋጊ፣ ወደ ራስሽ ተመለሽ። በማልቀስ ምንም ምንም ትሽን አታበላሽ፣ እሺ ውብዬ። የተዘጋው ልቤ ሲጀምር መከፈት ሲጀምር መከፈት እኔ ነኝ ያልከኝ ሰው ልካስ ነበር ውሸት ልካስ ነበር ውሸት።